የቴክስት መልእክት ልከሃል። አምስት ደቂቃ 30 ደቂቃ አንድ ሰዓት መልስ የለም። ስትደውል አታነሳም፣ ግን ዳታህን ስታበራ ኦንላይን እንደሆነች ታያለህ። የባሰው ነገር መልስ ስትሰጥህ አላየሁትም ወይም ደግሞ ቢዚ ነበርኩ የሚል ቀዝቃዛ ምላሽ ነው። ወንድሜ ስማኝ፣ ብዙ ወንዶች የሚሰሩት ትልቅ ስህተት ነው። አንተም እየሰራህ ሊሆን ይችላል። ስህተቱ በጣም መፈለግህ አይደለም። ስህተቱ እንዴት እንደምትፈልጋት አለማወቅህ ነው። ዛሬ አንድ ቀላል ነገር ግን በጣም ኃይለኛ የሆነ የስነ ልቦና ሚስጥር ነግርሃለሁ። ይህንን ሚስጥር ከተረዳህ ቀኑን ሙሉ ስላንተ ማሰብ አታቆመም። ይሄ ጌም መጫወት አይደለም። ይሄ የሰው ልጅ አእምሮ እንዴት እንደሚሰራ መረዳት ነው። ይሄ ሚስጥር አእምሮዋ ውስጥ ያልተዘጋ ፋይል ይፈጥርባታል። እስከ ቪዲዮ መጨረሻ ድረስ አብራኝ ከቆየ ይህንን እንዴት እንደምትፈጥርና እሷ በራሷ ጊዜ ወደ አንተ ኢንቨስት እንድታደርግ እንዴት እንደምትገፋፋት አሳያለሁ። በመጀመሪያ አሁን የምትከተለው መንገድ ለምን እንደማይሰራ እኔ the ፕሪንስፕል ኦፍ scarcity ወይም የእጦት መርህ የሚባል መሰረታዊ የኢኮኖሚክስ እና የስነ ልቦና ህግ አለ። በቀላል አማርኛ አንድ ነገር በገፍ ሲገኝ ዋጋው ይቀንሳል። አሁን ይሄንን ወደ ግንኙነትን ውሰደው። ጧት እንደምናደርሽ ትላለህ፣ ቀትር ላይ ምሳ በላሽ ወይ ትላለህ፣ ማታ ላይ ደግሞ ደናደሪ ትላለህ። ባላየችው መልእክት ላይ ሌላ መልእክት ትደራርባለህ። ለምን ዝም አልሽ ብለህ ትጠይቃለህ። ይሄ ምን መልእክት ያስተላልፋል መሰለህ? እኔ ምንም ስራ የለኝም የአንችን መልስ ብቻ ነው የምጠብቀው፣ ካንቺ ውጪ ህይወት የለኝም የሚል መልእክት። እናም አንተ ልክ እንደ አየር ትሆናለህ። ሁልጊዜ አቤለ ብለህ ነህ፣ ሁልጊዜ አለህ። ስማኝ፣ ሰው አየር ሳይጠቀም መኖር አይችልም። ግን ማንም ሰው ሁልጊዜ አየር ወደ ውስጥ ሲያስገባ ዋው እንዴት አይነት አስደናቂ ነገር ነው ብሎ አይደነቅም። ለምን? ምክንያቱም ሁልጊዜም እዛው እንዳለ ያውቃል። አንተ ግን ሁልጊዜ አየር መሆን የለብህም። አንተ ውድ ድንቁ ወይም በልዩ ቦታ የሚገኝ የከበረ ድንጋይ መሆን አለብህ። ሰዎች ዋጋ የሚሰጡት በቀላሉ ለማያገኙት ነገር ነው። ይህንን ስልህ ኢግኖር አድርጋት እያልኩ አይደለም በፍጹም። ይሄ ትልቅ ስህተት ነው እያልኩ ያለሁት፣ የአንተን ትኩረት ዋጋ ያለው ነገር አድርገው ነው። ትኩረትህ በቀላሉ የሚገኝ መሆን የለበትም። እሺ፣ እንግዲያውስ እንዴት ነው ውድ የምትሆነው? እንዴት ነው ቀኑን ሙሉ ስላንተ እንድታስብ የምታደርገው? ሚስጥሩ ይሄ ነው። ያልተጠናቀቁ ነገሮች በ1920 ዎቹ የሊቱኒያ ሳይኮሎጂስት ብሉማ ዛይጋርኒክ አንድ አስገራሚ ነገር አስተዋለች። በርሊን ውስጥ አንድ ካፌ ቁጭ ብላ አስተናጋጆች ገና ክፍያ ያልፈጸሙ ደንበኞችን ውስብስብ ትዕዛዝ ምንም ነገር ሳይጽፉ ማለት ነው በትክክል እንደሚያስታውሱ፣ ነገር ግን ክፍያ ከፈጸሙ በኋላ የደንበኛውን ትዕዛዝ ሙሉ በሙሉ እንደሚረሱት ተመለከተች። አእምሯችን የተዘጋን ፋይል በፍጥነት ይረሳል ነገር ግን ያልተዘጋ ፋይል ካለ አእምሮአችን መፍትሄ እስኪያገኝ ድረስ ደጋግሞ ያስታውሰናል። ይሄ ነው አንተ የምትጠቀመው ኃይል። አንተ በእሱ አእምሮ ውስጥ ያልተዘጋ ፋይል ትሆናለህ። እንዴት? በጣም በሚያጓጓ ሰዓት ንግግርን በማቆም አስበው። በስልክ እያወራችሁ ነው። በጣም እየሳቀች ነው። ከአንተ ጋር ማውራት እንደማይሰለቻት እየነገረች ነው። አብዛኛው ወንድ እዚህ ጋር ምን ያደርጋል? እስክትዘጋው ድረስ ወይም ደግሞ እንቅልፍ የመጣ እስክትለው ድረስ ያወራል። አንተ ግን ይህንን ፈጽሞ አታደርግም። በጣም አጓጊ በሆነ ሰዓት አንተ እንዲህ ትላለ። ስሚ በጣም እየተደሰትኩ ነበረ፣ ነገር ግን አንድ አስቸኳይ ስራ መጣብኝ፣ ወይም ደግሞ የሆነ ነገር ማድረግ አለብኝ፣ ወይም አንድ ፕሮጀክት መጨረስ አለብኝ። ትንሽ ቆይቼ አናገርሻለሁ ትላለ። ምን ተፈጠረ? አሁን አእምሮዋ ውስጥ ፋይል ከፈትክ። ለምን ዘጋው? ምን አይነት ስራ ቢሆን ነው ከኔ ያስበለጠው የሄደው? ቆይቶ ይደውላል ወይስ አይደውልም? ዋው የራሱ ህይወት አለው ማለት ነው በሚል አእምሮዋ ያሰላስላል። ንግግሩን የዘጋኸው ስትሰለች ሳይሆን በጣም ጫፍ ላይ እያላችሁ ነው። እሷ ቀጣዩን የሳቅ ስጦታ ትፈልጋለች፣ አንተ ግን አቆምከው። አሁን ቀሪውን ቀን ሥራዋን ስትሰራ እንኳን ያንተ ያልተዘጋ ፋይል አእምሮዋ ውስጥ ብቅ እያለ ይረብሻታል፣ ስላንተ ታስባለች። ሁለተኛው የዚሁ ሚስጢር አካል ሁሉን ነገር ሼር አለማድረግ ነው። በሳይኮሎጂ ኢንፎርሜሽን ጋፕ ቲዮሪ ወይም ደግሞ የመረጃ ክፍተት ንድፈ ሀሳብ የሚባል ነገር አለ ሰዎች የማያውቁትን ነገር የማወቅ ከፍተኛ ፍላጎት አላቸው። አንተ ግን እንደ ክፍት መጽሐፍ ነህ። ዛሬ ውሎህ እንዴት ነበር ስትልህ፣ ጧት ተነስቼ ስፖርት ሰራሁ፣ ከጓደኞች ጋር ሻይ ጠጣሁ፣ አሁን ደግሞ እያልክ ደቂቃ በደቂቃ ሪፖርት አድርጋለህ። ይሄ ምንም ጉጉት አይፈጥርም፣ ምንም ክፍተትም የለውም። ይልቁንስ ዛሬ ምን ስታደርገዋልክ ስትልህ እንዲ እንዲህ በል፣ ዋው ዛሬ በጣም የሚገርም ቀን ነበር፣ ገምች ምን እንደተፈጠረ ብለህ ትንሽ ፍንጭ ሰጥተህ አቁም። ወይም አንድ አዲስ ነገር ጀምሬያለሁ፣ በጣም ደስ ብሎኛል፣ በደንብ ሲሳካልኝ እነግርሻለሁ። ወይም ደግሞ በቀላሉ ቀኑ በጣም ጥሩ ነበር፣ ያንቺስ እንዴት ነበር ብለ ትኩረቷን ወደሷ ማዞር ወይም መመለስ። ይህንን ስታደርግ አንተ ራስን እንቆቅልሽ ታደርጋለህ። ሰዎች ደግሞ እንቆቅልሽ መፍታት ይወዳሉ። ስላንተ ጎግል ላይ ማግኘት የማትችላቸው ነገሮች ይኑሩ። ስላንተ ለማወቅ ጥረት እንድታደርግ አድርጋት። ሰዎች ጥረት ላደረጉበት ነገር የበለጠ ዋጋ ይሰጣሉ። ሁሉንም ነገር በአንድ ጊዜ አትንገራት። በአንድ ጊዜ የህይወትን ታሪክ አትዘርዝር። ትንሽ ሚስጢራዊ ይሆን። ያኔ እዚህ ሰው ውስጥ ምን አለ ብላ እንድታስብ ትገደዳለች። የመጨረሻውና በጣም ወሳኙ ሚስጥር ደግሞ ፒክ ኢንድ ሮል ወይም ደግሞ የጫፍና መጨረሻ ህግ ይባላል። ይህ በኖቤል ተሸላሚው ዳንኤል ካንማን የተጠና ጽንሰ ሐሳብ ነው። ይህ ህግ ምን ይላል? ሰዎች አንድን ኤክስፒሪየንስ ወይም ደግሞ አጋጣሚ የሚያስታውሱት በጠቅላላ ቆይታው ሳይሆን በሁለት ነገሮች ብቻ ነው፣ ፒክ ወይም ደግሞ በጣም ስሜት የሰጠበት ጫፍ እና ደግሞ ኢንድ ወይም ደግሞ መጨረሻው ነው። አንድ ፊልም ሁለት ሰዓት ሙሉ አሰልች ሆኖ መጨረሻው 10 ደቂቃ ሲቀረው ግን በጣም አእምሮን የሚይዝ ከሆነ ሰዎች ፊልሙ በጣም አሪፍ ነው ይላሉ። አንተ ይህንን እንዴት ትጠቀመዋለህ? ከሷ ጋር በምታሳልፍበት ጊዜ በቴክስት ወይም በመደወል ወይም ደግሞ በአካል ሊሆን ይችላል። ሁልጊዜ ውይይቱን የምትዘጋው አንተ መሆን አለብህ። ግን መቼ ነው የምትዘጋው? ንግግሩ ፒክ ላይ ሲደርስ ወይም ደግሞ ጫፍ ላይ ሲደርስ ማለት ነው። በጣም እየሳቃችሁ በጣም እየተመቻቻችሁ ከነበረ ዋው እንዴት ደስ ይላል በሚባልበት ሰዓት ያኔ ነው አንተ መዝጋት የሚኖርብህ። ውይይታችሁን ጫፉ ላይ ስትዘጋ የምትቶ ትዝታ ያ ጫፍ ይሆናል። እሷ የምታስታውሰው ያን ነው ከሱ ጋር ስሆን ሁሌም ደስ ይለኛል ብላ ታስባለች። ነገር ግን ጫፍ አልፎ ንግግሩ እየቀዘቀዘ የምታወሩት ነገር አልቆ፣ እሺ እንግዲህ ደና ደር ወይም ደና ደሪ ተባብላችሁ ከተዘጋ እሷ የምታስታውሰው ያንን አሰልቺ መጨረሻ ነው። ሁል ጊዜ እዛ ጫፍ ላይ አቁም። ያኔ ያልተዘጋው ፋይልና ጥሩ ትዝታ ተደምረው ቀኑን ሙሉ ስላንተ እንድታስብ ያደርጓታል። ስለዚህ ወንድሜ ሚስጥሩ ይሄ ነው። አንደኛ አቬሌብል መሆንክን ቀንሰው ወይም ደግሞ ሁልጊዜ አትገኝ። የስኬርስቲ መርህን ወይም ደግሞ የጥረት መርህን ተጠቀም። የአንተ ትኩረት ዋጋ ይኑር። ሁለተኛ፣ ንግግርን ጫፍ ላይ እያለ አቋርጥ። ይህ አዕምሮዋ ውስጥ ያልተዘጋ ፋይል ይከፍታል። ሶስተኛ፣ ሁሉንም ነገርህን አትዘርግፍ። እንቆቅልሽ ሁን፣ እንድትፈታህ ጥረት አድርግ። ይሄ ጌም መጫወት አይደለም። ይሄ ማለት አንተ የራስህ ህይወት፣ የራስህ ግብ፣ የራስህ ፓሽን አለ ማለት ነው። አንተ ሙሉ ሰው ነህ። እሷ የህይወትህ ተጨማሪ አድማቂ ናት። የህልውና መሰረትህ ግን አይደለችም። ይህንን ማይንድሴት፣ ወይም ደግሞ አስተሳሰብ ስታዳብር፣ ሴቶች ብቻ ሳይሆኑ ሁሉም ሰው ወደ አንተ ይሳባል። ምክንያቱም ሰዎች በራሱ የሚተማመንና የራሱ ዓላማ ያለው ሰው ይወዳሉ። አንተስ ሳታውቀው ያልተዘጋ ፋይል ተጠቅመ ታውቃለህ ወይስ ሰዎች በአንተ ላይ ተጠቅመው ያውቃሉ? ከታች በኮሜንት መስጫው ላይ ልምድህን አጋራኝ። ይሄ ቪዲዮ ዋጋ እንደሰጠ ካመንክ ቪዲዮን ላይክ እንዲሁም ደግሞ ለሌሎችም ሼር አድርግላቸው። ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሳ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።